ከዚህ በመቀጠል ደግሞ በስንክሳሩ ላይ ያለውን የገናናውና የኃያሉ የሰማዕቱን የቅዱስ ጊዮርጊስን ገድሉን እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚህ ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ ምስክርነቱ ፍጻሜ ነው። የዚህም ቅዱስ አባቱ መስፍን ነው፣ ስሙም አንስጣሲዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል፣ ከፍልስጤም አገር ናት። ታናሽም ሆና ሳለ አባቱ አረፈ። ሃያ ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ወሃሊ ይህንን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነፃ አወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳን ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ሥቃይን አሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። ሦስት ጊዜም እንዲሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክል እንደሚቀበል ነገረው፣ ቃል ኪዳን ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ የተጋድሎና መከራ በመቀበልም ጽኑ በሆነ ሥቃይም ሰባት ዓመት እንደሚኖር መላእክትንም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ስራይኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበረ። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። በይ ይቃ ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋራ ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውም ሰላሳ ሺ ሰባት መቶ ነፍስ ነው። ቅዱስ ጊዮርጊስ በዱንያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም ሊህን የተቀመጠንባቸውን ወንበሮች እንዲበቀሉ እንዲበቅሉና እንዲያበቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ እንዳሉትማ አደረጋቸው። ይህን ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አሜንያም ተሰቅለው ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳረውም። ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ፣ በጌታችን አምነው በሰማዕትነት ሞቱ። ነገስታቱም ደግመው ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን በእርሱም እናምናለን አሉት። ቅዱሱም ጸለየ፤ ከጉድጓድም ውስጥ ወንዶችና ሴቶችን፣ ጎልማሶችን አስነሳቸው። እነዚህም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። እምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሣ ከአንዲት ደሃ ቤት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። እዚያችም በበልትም የቤቷ ምሰሶ ቅርንጫፏን አበቀለ። ያችም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፉ አብቅሎ ታላቅ ዛፍ እንደሆነ ስለማዕዱም፣ ይህን ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እሷም እንዲህ ብላ ለመነችው የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትህም አስተማራትና በመስቀል ምልክት አማተበው፣ ያን ጊዜ አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በእግሩ ሜዳ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ፣ ስለ እሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተ ተቀመጠባት የዚያች መበልት የቤቷ ምሰሶ እንዶች ነች ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኮራኩርም አበራዩት። ሙቶም ከከተማው ውጪ ጣሉት። ጌታም ከሞት አስነሳው፣ ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መሥዋዕትን አቀርባለሁ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኛ አስገብቶ አሳደረው። ለጸሎትም ተነሳ፣ የዳዊትንም መዝሙር አነበበ። የዱድያኖስን ሚስቱ እለ እስክንድሪያ ንግሥት ሰምታ ቃሉ ደስ አሰኛት፤ የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዘባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱ ቅዱስ ጊዮርጊስ ለአማልክት ሊሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያች መበልስ ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስ በአያት ጊዜ ፈገግ አለ። ቅዱስ ጊዮርጊስ ባያዝ ጊዜ ፈገግ አለ። ልጅሽን በምድር ላይ አኖሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖት ቦታ ሄዶ አዘዘው በጣዖቱ ያደረ ያርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወደ አለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውን ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም የተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑዕ እና ሃያል ነውና ክርስቲያኖችን አትጣላቸው አላልኩሁምን አለችው። ይህንን ከእርሷ ሰምቶ በእርሷ ላይ እጅግ ተቈጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ከዚህ በኋላ ከከተማው ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ጊዮርጊስ ሥራ ነገሥታቱ ሁሉ ደነገጡ። ሐፍረት ደግሞ እንዳይጨመርባቸው ከእነርሱ እንዲያርፍ ራሱን በሰይፍ ይቈርጡ ዘንድ እንዲጽፉ ንጉሥ ዱዲያኖስን መከሩት። ያን ጊዜም የክብር ጊዮርጊስን ራሱ በሰይፍ ይቈርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ ሰባውን ነገሥታት ያቃጠላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር ሰባውን ነገሥታትም አቃጠለቻቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኀጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንን ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቈረጡት። በሰማዕት በመንግሥተ ሰማያት አክሊልን ተቀበለ። ከአገልጋዮችም የቀሩት ሥጋውን ወስደው በልብስ ጠቀለሉት፣ ወደ አገሩ ልዳም ወሰዱት፣ ቤተ ክርስቲያን ሠርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ፣ ረድኤቱ ሁላችን ክርስቲያን ወገኖች ከሥጋ እና ከነፍስ መከራ ይጠብቀን ለዘላለሙ አሜን። በዚህ እምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለት ለጸሎት ቆሞ ሳለ የንዳድ ትንኝ ነደፈው፣ ቁስሉን እያሳየ በብዙ ለቅሶ ወደ ጌታችን ለመነ። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት፤ በአንጻሩም ቆሞ ወዳጄ ሮቆ አትፍራ ላድን ወደ አንተ መጥቻለሁና፣ ደግሞም የሮቆ አምላክ ኢየሱስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ላንተ ጋር ቃል ኪዳንን ላጸና መጣኋለሁ። ይህንን ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ሮቆም በብዙ ገል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን። በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሚያዝያ 23 ቀን የሚከበሩ ዓመታዊ ቅዱሳን ቅዱስ ጊዮርጊስ ሊቀ ሰማዕት፣ ቅዱስ ሮቆ ጻድቅ በስሙ ለተማጸነ ከወባ በሽታ እንዲጠብቅ ቃል ኪዳን የተገባለት፣ እንዲሁም በወራዊ ክብረ በዓል ልብ አምላክ ቅዱስ ዳዊት፣ ቅዱስ ሰሎሞን ንጉሥ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል የሚበልጣውን ተንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ መሆንና በመገረብ ከዚህ በላይ በእስራትና በወይኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገደሉ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድር በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የቅዱሳኑ ረድኤት በረከት በእኔ በደካማውና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ዲበ ኑር አሜን። ያለሐሰት ያቀረብነው ጸሎት ልመናችን እዚያር ይቀበል። አገራችንም ሰላሙ ፍቅሩን፣ አንድነቱን እዚአብሔር ይላክልን፣ ይቅር ይበለን፣ ይዘከረን፣ ይማረን፣ ይማረን፣ ይዘከረን። የሰማቶ የቅዱስ ጊዮርጊስ ረደሪት በረከት እንዳይለየን፣ ለአገራችንም ሰላሙን ፍቅሩን፣ አንድነቱን እዚያር እንዲመልስልን በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስሙን አባታችን ይንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የለት የዕለት እንጀራችንን ስጠን ዛሬ። በድላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን፣ በክፉ ሁሉ አድነን እንጂ መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። በቤታችን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግልነሽ አሸናፊ እግዚአብሔር ናቶ ሰላምታ ለአንቺ ይገባሻ። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማይጸንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለምኝልን ኃጢአታችንን ያስተሰሪልን ዘን ለዘላ ዓለሙ አሚን። ምስጋና የሆነ አንድ አምላክ ለሚሆን ለአብሎ ለንፈስ ቅዱስ ክብር ምስጋና የደረሰው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና የደረሰው። ለወላዲቱ ወዳጆች፣ ተወዳጆች የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ለእኔና ለእናንተ በተለይ ደግሞ ለሌሎች ምእመን ይደርስ ዘንድ ይህን ዩቲዩብ ቻናላችንን በጽሞና ሁሉን በማዳመጥ እንዲሁም ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሼር ያላደረጋችሁ እባካችሁ በቅዱስ ጊዮርጊስ ስም ሼር እንድታደርጉ ለምእመናን እንድታደርሱልን ሳትሰለቹ ሁላችሁንም እንጠይቃለን። የቅዱሳን ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር ለዘላለሙ አሜን።